ጤና ይስጥልን! በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ተከታታዮች፣ ይህ ዜና ቤተ ክርስቲያን ነው። ከዜናዎቹ ጋር ሰናይት ባንተ አብሬያችሁ እቆያለሁ። የዜማ መሳሪያዎችን እንደ ቤተ ክርስቲያን ስርዓት ካልተጠቀምንባቸው ከእግዚአብሔር ጋር አያገናኙም ሲሉ ብፁዕ አቡነ መልከ ጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ ገለጹ። እሌኒ ክፍሌ። ብፁዕ አቡነ መልከ ጼዴቅ የጉራጌ ሀገረ ስብከትና የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ የበላይ ኃላፊ ሊቀ ጳጳስ በገና ከክርስቶስ ልደት በፊት የነበረ መሆኑን ጠቅሰው እንደ ልቤ የተባለ ቅዱስ ዳዊት እግዚአብሔርን ለማመስገን በገናን ይጠቀም ነበር ነው ያሉት። እንግዲህ ቅዱስ ዳዊት በበገና ይዘምር ነበረ። በገና እግዚአብሔርን ለማመስገን የተመረጠ መሳሪያ ነው። እግዚአብሔር ከሚመሰገንባቸው የዜማ መሳሪያዎች ደግሞ የራሳቸው ጠባይ አላቸው። የሰውን መንፈስ ለመኮርኮር፣ ከእግዚአብሔር ጋር ለማገናኘት የራሳቸው ጠባይ አላቸው። አክለውም በገና ከሌሎቹ በተለየ መንፈስን ያረጋጋል ያሉት ብፁዕነታቸው ከዚህም የተነሳ በገና የተወደደ ነውም ነው ያሉት። እንግዲህ በገና እንደምንሰማው ከስንኙ ጋር መሳሪያው ሲስማማ ሕሊናን ተሸክሞ ወደ ላይ ይወጣል። ነገረ እግዚአብሔር እንዲታሰብ፣ ነገረ ቅዱሳን እንዲታሰብ ወደ ሌላ ዓለም ይወስዳል፣ ያረጋጋል። በተረጋጋ መንፈስ ስለሆነ የሚደረደረው በገናው ማለት ነው። የሰው አእምሮ አብሮ በዚያ ተሽተ ተጭኖ ሰማያ ሰማያት እየደረሰ እግዚአብሔርን ያመሰግናል። የተረጋጋ ይሆናል። ልብን ይሰብራል፣ መንፈስን ይሰብራል፣ መንፈሳዊም ያደርጋል። ስለዚህ በዚህ ምክንያት በገና እየተወደደ ነው። በአንጻሩ ሌሎቹን የዜማ መገልገያዎች ከቤተ ክርስቲያን ስርዓት ውጭ ለስጋ ደስታ የሚውሉበት ጊዜም መኖሩን ነው በጽሁነታቸው የገለጹት። ይኸው ከበሮ አሁን እንደዚህ፣ ይኸው በገና እንኳን ለዛ አይመችም። ከበሮውን ታዩት እንደሆነ ጥሩ አድርገው የሚመጡት ከስንኙ ከዜማው ጋር የሚያስማሙት ሲገኙ ሰውን በመንፈስ ይዘው ጭልቅ ላሉ ከበሮ መቺዎች፣ በአንፃሩ ደግሞ ለዳንኪራም ይጠቀሙበታል። አንዳንዴ ይሸከሙታል፣ አንዳንዴ ይዘውት ይሽከረክራሉ። ይሁሉ ትክክል አይደለም፣ ኦርቶዶክሳዊም አይደለም። መሰል ድርጊቶች ሥጋዊነትን ከማንፀባረቅ በቀር ከእግዚአብሔር ጋርም አያገናኝም ነው ያሉት ለጊዜው እንደ የዘፈን ሱስ ያለበት ሁሉ የነሸጠው ሁሉ ያጨበጭባል፣ ደስ ይላል፣ ግን አይደገፍም። ከእግዚአብሔር ጋርም አያገናኝም፣ መንፈሳዊ እርካታም አይሰጥም፣ ስጋዊነትን ያንጸባርቃል። የስጋ ስሜትን ምናልባት ለጊዜ አረካ ይሆናል። ከዚህ አንጻር በገና ለስጋዊ ደስታ የማይመች መሆኑን ጠቅሰው ቅዱስ ዳዊትም ተጠቅሞበታል ነው ያሉት። በመሆኑም በገና ለትውልድ የተሻገረ የተቀደሰ የዜማ መሳሪያ ነውም ሲሉ ገልጸዋል። ከዚህ አንጻር ሲታይ በገና ለዚህም የማይመች መሳሪያ ነው እና ቅዱስ ዳዊት ተጠቅሞበታል፣ ዘምሮበታል አስር አውታር ባለው መዝሙር እግዚአብሔርን ሲያመሰግን ቆይቷል። ይሄ የተቀደሰ ዝማሬ የተቀደሰ መሳሪያ ከቅዱስ ዳዊት አልፎ ዘመነ ስጋዌን ተሻግሮ አሁን ባለንበት ዘመን በዘመነ ሐዲስ እንኳን እየሰራ ነው ያለው። በመሆኑም የኢትዮጵያ ቤተ ክርስቲያን በበለጠ በአብይ ጾም ወቅት ትጠቀመዋለችም ነው ያሉት። በተለይም ደግሞ ይሄ ዝማሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከየትኞቹም የበለጠ ትጠቀምበታለች። ዳዊቱን በጸሎት ትጠቀማለች፣ ትደግመዋለች፣ በገናውን ደግሞ ትደረድረዋለች። በተለይም ደግሞ በዓብይ ጾም ጊዜ በመጨረሻም በገና ሊጠፋ የተቃረበበትን ወቅት በማስታወስ ዛሬ ለደረሰበት ከፍተኛ እድገት ሊቀ ልሳናት መምህር ሲሳይን አመስግነዋል። ብፁዕነታቸው ይህን ያሉት በዝክረ ቅዱስ ዳዊት መርሃ ግብር ላይ ተገኝተው ነበር። በአየር ማረፊያ ራማ ቅዱስ ገብርኤል ሕንፃ ቤተ ክርስቲያን ለመገንባት የገቢ ማሰባሰቢያ መርሃ ግብር ተካሄደ። ሙሉቀን ሀሰን የቦሌ አየር ማረፊያ ደብረ ራማ ቅዱስ ገብርኤል ቤተክርስቲያን ዓለም መፍትሄ ያጣችባቸውን በመላኩ ታምራት የተፈወሱበት ብዙ ቃል ኪዳኖች የተፈጸሙበት ከመቃኞ ቤት ለማውጣት ብፁዕ አቡነ ቀውስጦስ የሰሜን ሸዋ የሰላሌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የደብሩ አስተዳዳሪና ሊቃውንት ቤተ ክርስቲያን ጥሪ የተደረገላቸው እንግዶች በተገኙበት ለእንፃ ማሰሪያ የገቢ ማሰባሰቢያ መርሃ ግብር ተደረገ። የቦሌ አየር ማረፊያ ደብረ ራማ ቅዱስ ገብርኤል ቤተ ክርስቲያን በቦሌ ክፍለ ከተማ ወረዳ 12 ከቦሌ አየር ማረፊያ ጀርባ ልዩ ስሙ ሪፌንቲ ተብሎ በሚጠራው ስፍራ የቅዱስ ገብርኤል የቅድስት ኪዳን ምረት የአቡነ አረጋዊ ጽላት የተቀደሰ አምልኮተ እግዚአብሔር የሚፈጸምበትና ብዙ ታምራቶች የተደረጉበት የምረት ቦታ ነው። ደብሩ ምንም እንኳን አዲስ አበባ ከተማ ማህከል ውስጥ የሚገኝ ቢሆንም ለምዕመናን የወንጌል ጥማትና የአገልግሎት ቦታ ባለመኖሩ ከበጎ አድራጊዎች በተሰጠው ቦታ የምዕመናን መሰብሰቢያ ቦታ ለመስራት እንቅስቃሴ ተጀመረ ሲሆን ሁሉም የድርሻውን እንዲወጣ ኮሚቴው ጥሪ አቅርቧል። በመርሃ ግብሩ ላይ የተገኙት ብፁዕ አቡነ ቀውስጦስ የሰሜን ሸዋ የሰላሌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ባስተላለፉት መልእክት እግዚአብሔር ለእኛ ያደረገው ብዙ ነው ያሉ ሲሆን የተከፈለልንን ዋጋ በበጎነት መመለስ ይገባልም ብለዋል። ኢትዮጵያውያን ካላቸው ላይ መስጠት የሚታወቁ ናቸው። ለዚህም ክብር ይግባቸውም ብለዋል እግዚአብሔር ቸርነቱ የበዛ አምላክ በመሆኑ ለእኛ ያደረገው እጅግ በጣም የበዛ ቤትም ዙሩ ቤትም ሂዱ ስለ እግዚአብሔር ፍቅር ስለ እግዚአብሔር ቤት ምን ያህል የገነነ ገነነ ስሜት ያለው ህዝብ የምታገኙት የት ነው በኢትዮጵያ ቤተክርስቲያን ነው እኔ ሰርቼ አገኛለሁ ቤተክርስቲያን ይቅደም ነው የሚለው የኢትዮጵያ ህዝብ በጣም ደስ የሚል ህዝብ ነው ከነዚህ መወለድ ያስመካል ክብር ምስጋና ይግባው ለኢትዮጵያውያን ረጅም እድሜ ከተሟላ ጤና ጋር አይስጣቸው መከራ አይገባቸውም ለነሱ የወርቅ ሻሻቴ ቢፈስላቸው እኔ እመኛለሁ። የገቢ ማሰባሰቢያ መርሃ ግብርን በቀጣይ እንደሚደረግ የገለጹት የደብሩ አስተዳዳሪ ምዕመናን ላደረጉት ተሳትፎ አመስግነው ለቀጣይም እገዛቸው እንዳይለይ ጥሪ አቅርበዋል። ሁላችሁም ይህን ድምፅ የምትሰሙ ውድ የቅዱስ ገብርኤል ወዳጆች የሆናችሁ መርሃ ግብራችንን ጀመርን እንጂ አልፈጸምንም። ለህንጻው የሚሆነውን የገቢ ማሰባሰቢያ ከዚህም በኋላ የሚቀጥል ስለሆነ ሁላችሁ ህንጻ ቤተክርስቲያናችንን ሰርተን ለማጠናቀቅ በእያላችሁበት የቅዱስ ገብርኤል ወዳጆች፣ የቅዱስ ኪዳነ ምሕረት ወዳጆች፣ የጻድቁ አባታችን የአቡነ አረጋዊ ወዳጆች የሆናችሁ ሁላችሁም በእያላችሁበት ህንጻ ቤተክርስቲያናችንን እንድትረዱልን በማሳሰብ የዛሬውን መርሃ ግብራችን የገቢ ማሰባሰብ ፕሮግራማችንን በዚህ መልኩ አጠናቀናል። ቦታው በፊት ባዕድ አምልኮ የሚፈጸምበት መሆኑን የገለጹት የመሬቱ ባለቤት አቶ አሰፋ አበራ እንደሚሉት ቤተሰቦቻችን ባለማወቅ የሚያመልኩት ነገር ስላልገባንና ነገሩ ልክ ባለመሆኑ እግዚአብሔር ፈቅዶልን ከቤተሰብ ጋር ተማክረን እንደሱ ፍቃድ መሬቱን ለቤተ ክርስቲያን ሰጥተው ህንጻውን ለማሰራት እየተንቀሳቀሱ እንደሆነ ገልጸዋል። አሰፋ አበራ እባላለሁ። የቦታውን መስራች የቦታውን ባለቤት እኔ ነኝ። የሆነ እንጨት አለ፣ በአዳም ልኮ ቤተሰብ ሲያመልክበት የነበረው ከኔ እድሜ በላይ ነው እንጨቱ። ኔ እንደዛ ነው ያገኘሁት፣ ይመለካል። ትርጉሙ ስላልገባን ያው እግዚአብሔር ሲፈቅድልሽ ይሄ ነገር ምንድን ነው የሚል ጥያቄ ፈጠረብን። መሆን እንደሌለበት ቤተሰቦቻችን ሳይማሩ ነው። እኛ ፊደል ቆጥረናል። ምን መሆን አለበት የሚለው ነገር ለብዙ አመታት ስንመክርበት ቆየን። በእግዚአብሔር ፍቃድ ግን እለቱን ጠብቆ ጊዜውን ጠብቆ ያ ቦታ ለዚህ ተግባራዋል። ቦታው የአባታችን ነው። አጋጣሚ ለኔ ነው የደረሰው፣ በውርስ ነው የመጣው ለኔ የደረሰ መዋል ያለበት እግዚአብሔር ሊገለገልበት ይገባል የሚል ከባለቤቴ ጋር ተመካከልን። ጥሩ በመሆኑ ምንም ከዛ ውጪ ክርክር አልገጠመንም። የራሴ ስለሆነ የራሴን ለእኔም ራሴ የራሴ አይደለሁም ሆነው የራሱ የሆነው ለእግዚአብሔር ነው ያደረግነው። ሲሳይ በገና የዜማ መሳሪያዎች ማሰልጠኛ ተቋም ከቅዱስ ዳዊት የአገልግሎት ቤተሰብ ጋር በመተባበር ዝክረ ቅዱስ ዳዊት በሚል ቅዱስ ዳዊትን የሚዘክር መርሐ ግብር አካሄደ። እሌኒ ክፍሌ በቅድስት ሥላሴ ካቴድራል አዳራሽ ዝክረ ቅዱስ ዳዊት በሚል የበገና መዝሙራት የቀረቡበት መርሃ ግብር ተከናውኗል። የመርሃ ግብሩ በሲሳይ በገና የበገና መሳሪያዎች ማሰልጠኛ ተቋም ከቅዱስ ዳዊት የበገና ቤተሰብ ጋር በመተባበር የተዘጋጀ ነው። በመርሃ ግብሩ ላይ የተገኙት ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከትና የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ የበላይ ኃላፊ ሊቀ ጳጳስ አባታዊ ትምህርትና ጸሎተ ቡራኬም ሰጥተዋል። ወይሴብሁ ለስሙ በትብስት በከበሮ ወበመዝሙር ይዜምሩ ሎቱ የቅዱስ ዳዊት መዝሙር 149 ቁጥር 3 ላይ ያለ ቃል ነው። በከበሮ በዝማሬ እግዚአብሔርን በደስታ ያመስግኑት ይዘምሩለት የሚል ነው። ዘወትር በምንጸልየው መዝሙረ ዳዊት የምናገኘው ቃል ሲሳይ በገና የበገና መሳሪያዎች ማሰልጠኛ ተቋም መስራች ሊቀ ልሳናት መምህር ሲሳይ ደምሴ መርሃ ግብሩን አስመልክቶ በሰጡት ገለጻ ቅዱስ ዳዊትን ለመዘከር ታስቦ የተዘጋጀ ነው ነው ያሉት። ዝግጅቱ ዓላማ ቅዱስ ዳዊትን መዘከር ነው። መዘከር ማለት ማስታወስ ማለት ነው። ሲሳይ በገና ሲመሰረት እንደውም ስሙ ራሱ ቅዱስ ዳዊት እንዲባል ነበረ፣ በመንግስት አይቻልም ተብሎ ነው ሲሳይ በገና የተባለው። ከተመሰረተ ጊዜ ጀምሮ ቅዱስ ዳዊትን እንዘክረዋለን በ23 በስድስት እንዘክረዋለን። ተማሪዎች ሲሳይ በገና ከተማሩ በኋላ ከጨረሱ በኋላ ከሲሳይ በገና ጋር ይቋረጥና ከቅዱስ ዳዊት ጋር ነው የሚቀጥሉት። በየዓመቱ በሚያዚያ ስድስት ቀን የሚዘጋጅ መርሃ ግብር መሆኑን የገለጹት ሊቀ ልሳናት፣ ይሁንና የዘንድሮ ዓመት በሕማማት ላይ ያረፈ በመሆኑ ቀኑን በአብይ ጾም ስድስተኛ ሳምንት በገብርሄር ዋዜማ ላይ አድርገነዋልን ብለዋል። መያዚያ ስድስትና ገብርሄር ሲገናኝ በዋናነት በአገር አቀፍ በዓለም አቀፍ ደረጃ ለምን አንዘክረውም የሚለው ሀሳብ ተነስቶ ቀኑና እለቱና ዘክረ ቅዱስ ዳዊት እና ገብርኤል ሲገናኝ ያ በአመት በስንት አመት የማይገኝ ነውና ያንን ምክንያት አድርገን ነው የተነሳ ነው። ዘንድሮ ለሁለተኛ ጊዜ ነው የምናደርገውና ዘንድሮ ለሁለተኛ ጊዜ የተዘጋጀው የዝክረ ቅዱስ ዳዊት የበገና መርሃ ግብር ቅዱስ ዳዊትን ከመዘከር ባለፈ ቅዱስ ዳዊትን የሚወድና በገናን የሚረከብ ትውልድ ማፍራት ዓላማው ያደረገ መሆኑን ነው የገለጹት። ይህንንም በማሳካት ረገድ የምሁር ኢየሱስ ገዳም ማዕከላዊ በመሆን ትልቁን ሚና እየተወጣ ይገኛልም ነው ያሉት። የበገናው አገልግሎት የሲሳይ ወይ ደግሞ የግል ሳይሆን የቤተ ክርስቲያን ነው። የቤተ ክርስቲያን ከሆነ ደግሞ ማዕከል ሊኖረው ይገባል። ማዕከሉ ደግሞ ምሁር ኢየሱስ ገዳም ነው። ይሄ ገዳም ከማንም በፊት እንደ አብነት ትምህርት ቅዱስ ዳዊት የሚጠቀምበትን የዜማ እቃ እንደ ትምህርት በነገስታቱ ዘመን ፈረስ ጉክስ፣ ውሃ ዋና፣ ጦር ውርወራና በገና ድርደራ በነገስታቱና በኳኖቱ ዘንድ ይሰጥ ነበራል። ስለዚህ ይሄ የጠፋውን ነገር ተቋም ከፍቶ እያስተማረ ያለው ብቸኛ ተቋም ምሁር ኢየሱስ ገዳም ነው። በገዳሙ የበገና አገልግሎት በብፁዕ አቡነ መልከዜዴቅ የቀድሞ የጉራጌ ከምባታና ሀዲያ ሀገረ ስብከት ሊቀ ጳጳስ እና በገዳሙ አበምኔት በአባ ዘኢየሱስ መጀመሩንም ገልጸዋል። ለሁሉም መሰባሰቢያ የሚሆነው ነው የቅዱስ ዳዊት ስም እንትን የተባለው። ስለዚህ ይሄንን ደግሞ ስም ያገኘነው ከምሁር ኢየሱስ ገዳም ከብፁዕ አቡነ መልከዜዴቅ ነው እና ያን ስም ይዘን ነው እንግዲህ እኛም እንደ ተቋም አገልግሎቱ በብፁ አቡነ መልከ ጼዴቅ የጉራጌ ሀገረ ስብከ ሊቀጳጳስም ተጠናክሮ ቀጥሏለም ነው ያሉት። በተለይ በያዝ ነው የአብይ ጾም እኩሌታ በበዓለ ደብረ ዘይት በገዳሙ በበገና በየዓመቱ በድምቀት ይከበራልም ብለዋል። በገዳሙ ሰባት የጉባኤ ቤቶች የሚገኙ ሲሆን ሰባተኛው ጉባኤ ቤትም የበገና ጉባኤ ቤት መሆኑ ይታወቃል። መርሃ ግብሩ ላይ ቀሲስ ዶክተር መዝገቡ ካሳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ዋና ስራ አስኪያጅ የአብይ ጾም ስድስተኛ ሳምንት ገብርሄርን አስመልክቶ አጭር ትምህርትም ሰጥተዋል። በተሰጡት ሀብታት በሰባቱም ሀብታት እግዚአብሔርን ያገለገለ፣ በተሰጠው ሀብት እግዚአብሔርን ያመሰገነ፣ መልሶ ያተረፈ ብዙ ደቀ መዛሙርት ብዙ ባለበገና ያተረፈ ገብርሄር የሚባለው በመራ በመርሃ ግብሩ ላይ መምህራነ ቤተክርስቲያንና ጥሪ የተደረገላቸው እንግዶች የተገኙ ሲሆን በአገር በቀል የዜማ መሳሪያ የሰለጠኑ አገልጋዮች የተለያዩ መንፈሳዊ መዝሙራትንም አቅርበዋል። በመጨረሻም መርሃ ግብሩ በጸሎት ተቋጭቷል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ከምእመናን ባገኘው ድጋፍ የንግድ ሱቆችን ተከራይቶ ስራ መጀመሩን አስታወቀ። ያረካል አድማሱ በማዕከላዊ ጎንደር ሀገረ ስብከት የሚገኘው የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም በዘላቂነት ከእርዳታ ለመላቀቅ የሚረዱትን ልዩ ልዩ ስራዎች እያከናወነ ይገኛል። ከልማት ስራዎቹ መካከል ገዳሙ ከምእመናን ባገኘው ድጋፍ በምስራቅ በለሳ ሐሙሲት ከተማ የሸቀጣ ሸቀጥ እና የንዋያተ ቅዱሳት እንዲሁም የእህል መሸጫ ሱቅ ከፍቷል። የሸቀጣሸቀጥ አንድ አለ ከዛ እንደገና ደግሞ ነዋተ ቅዱሳት አለ፣ የህልም መጋዘን አለው ነው። እግዚአብሔር መስኪን በጥሩ እየሄደ ነው፣ ሽያጩ ማለት ነው። ገዳውም ጥቅም እንዳለው ነው። ለዚህ ለዚህ ለወረዳ ለምስራቅ በለሰ ወረዳ ለግለሰብ በኋላ እንዲሁም ባህር ዳር ወደ ጎንደር ወደ አዲስ አበባ የሚሄደውን የሚያስመጣውን ከትራንስፖርት ነጻ አድርገን፣ ከሰላም አንጻርም ከመንገድም ከድካም ነጻ አድርገን ትልቅ ከፍተኛ ሱቅ ከፍተና ላይ ባሙስት ማለት ነው። ከአካባቢው ሱቆች በቅናሽ ነው እየተሸጠ ያለው። እንደገና ደግሞ ማንኛውም እዛ ሱቁ ላይ የለም የሚባል እቃ የለም። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የዘላቂ ልማቱ አንድ አካል የሆኑትን እነኝህን የንግድ ሱቆች የማስፋት ፍላጎት እንዳለውም ተገልጿል። ግን ይሁን እንጂ ነገ ላይ ደግሞ ይህ ገዳም ውጤታማ እንዲሆን ራሱን እንዲያስችል ከልመና እንዲወጣ ከሰው ፊት እንዲድን ወደ ባህር ዳርን ወደ ጎንደርን እ ወደ አዲስ ዘመን ወደ ብናትን ወደ አዲስ አበባ ተቀሰቀስ ከትንሽ ወደ ትልቅ ከፍ ከፍ እያለ ሱቆች እንዲያደራጅ እንሄዳለን። ገዳሙ በዘላቂነት ራሱን ለመቻል እያከናወነ ያለውን የልማት ሥራዎች እንዲደግፉም በመላው ዓለም ለሚገኙ ምዕመናን ጥሪ ቀርቧል። ክብራን ተመልካቶቻችን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን መርሃ ግብራት ጋር መልካም ቆይታ እንዲሆንላችሁ እንመኛለን። ዜናችን በአጋጣሚ ካመለጣችሁ በዩቲዩብ ቻናላችን ማግኘት ስለምትችሉ ሰብስክራይብ እንድታደርጉ የአክብሮት ግብዣችን ነው። ሰላም።